ሰላም ጤና ስተለን፣ ውድና የተከበራችሁ ቤተሰብ እንደምን ቆያችሁ? ሰላማችሁ ይብዛ። ሀገር ኢትዮጵያ እግዚአብሔር አምላክ ይጠብቅልን እያልኩኝ የአደይ ድራማ ክፍል አርባ ላይ ይደርሰናል ማለት ነው። ውድ ቤተሰቦች በጣም የሚጣፍጥና የሚያጓጓ ድራማ ነው ማለት ነው። ለእኔ ስለ ተመቸኝ ብቻ ይሁን እናንተስ እንደኔ በጉጉት የሚጠብቁ ካላችሁ ማለት ነው ኮመንት ላይ ጻፉ ጻፍ አርጉልኝ እስቲ ማለት ነው እና አዴ እንግዲህ ወንድ እየወጣት ነው ማለት ነው፣ ነብር እየሆነች ነው፣ ነቄ እያለች ነው ማለት ነው። ምክንያቱም አሁንም ቢሆን አንደበቷ በጣም ደስ ይላል ማለት ነው። ፍቅር እንደዛ እያደረገቻት እየወረደችባት ስትጠራት ግን ቴትነዋ አቤ ስትላት ማለት ነው። ፍቅር ግን አሁንም ተንኮላን አልተዋችም። ዴቪ እንደሆነ እንግዲህ እሷን አይፈልጋትም፣ አይፈቅራትም ሊወዳትም አይችልም። ምክንያቱም እሱ ልቡ ሌላ ጋ ነው፣ ልቡ ያለ አዴጋ ነው። ፍቅር ግን ያው በግድ ስለምትፈልገው በግድ የራሷ የምታረግ ይመስላታል ማለት ነው። ነገር ግን እንግዲህ ያው ፈጣሪ ካላ ላይ ደግሞ ምንም የሆነ ነገር የለም አደለ? ስለዚህ ጤፍ ለሰው የተፈጠረ አይመስለኝም ማለት ነው። መጨረሻው በእርግጥ መጨረሻው ምን እንደሚሆን አናቅም፣ በምን እንደሚፈታ አናቅም በዚህ ወይ ጊዜው ለጊዜው ግን ዴቭ ፍቅር ማናት አዴን እንደሚያፈቅራት ነው እንጂ ፍቅር ጥንት አይፈልጋትም ማለት ነው። እና ሊዱ ትሻላለች ማለት ነው። እንደምንም አድርጎ ግን ዛሬ ውኃ ሙቅልኝ ለእግሬ ብላት የአዴ የአዴ እጅ ላይ ውኃ የፈላ ውኃ ጨምራባታለች ማለት ነው። በዛ ምክንያት በዛ የተነሳ ሌዱንም አዴን ማናት ፍቅርን አዴን ጎንበስ ብሎ እቅርታ እንዲጠይቃቸው እንዲጠይቋት አንገታቸውን ይዞ ዴቭ እቅርታ አስጠየቃቸው ማለት ነው። ሌዱ ግን ቀዌናት ናት ትመቸኛለች ግን እኔ ማለት ነው። ምክንያቱም የሆነ በቃ የክፋት ጥግ አይደለም ያለባት ፍቅር ናት በጣም በቃ እንት ነው ከፋትነቷ በቃ የሆነ በቃ ከልብ የምታደርገውን የሚመስለው ማለት ነው። ያቺ ግን የሆነ በቃ ረስት የምታደረግ ነገር አለ ወደ ሆነ ጣል አድርገ ተናግራ ትተዋለች ማለት ነው። ሊዱ እንትን አትልም ተንኮል ምናምን የለባትም ማለት ነው። ነገር ግን እንግዲህ አዴ ዴቪም ያው ከቤት ወጥቶ ሊሄድ ነበረ በአዴ ምክንያት የተነሳ አዴ ግን ያው እንዳትሄድ ብላ አስቀርተዋለች። የፍቅር ጥያቄ ግን ያው ማከርበታለሁ እኛ አስብበታለሁ ብለዋለች። ሰው ደሞ ጠብቅሻለሁ ብሏታል ማለት ነው። በዛ የተነሳ በጣም ነው የተናደችው ፍቅር በጣም ማለት ነው በጣም ስለዚህ ማናት ለሉ ደሞ ይሁን እንግዲህ ይላ አባትየው ካል ካልመጣ ምናምን እያለ ነው ማለት ነው። ተትዋት ሊሄድ ነው የእሷ ድል ፋንታ ስጣስ ምንድን ምንድነው የሚሆነው? ሌላው እውነት ሄዳ ወይስ ምናልባት ከራሱ ጋር ተማክሮ ከራሱ ጋር ወርቶ ይቀመጣል። ግን አዴ ና ዴቭን ዴቭን ያው ምስጢረኛ አድርጎ እኔ ብር እልካለሁ አንተ ደግሞ ለአዴ ፍቅረኛ ስለሆንክ አጋዥ ያስፈልጋታል ብለህ በዛ ምክንያት አንተ ጋር አስቀምጥልኝ አደራ ለአንተ ሰጥቼ ሄዳለሁ። ብር ደግሞ ከዛ እኔ በየጊዜ ልካለሁ ደሞዝ አስመሰለኝ ስጣት ብሎታል ኤላ ለዴቭ ማለት ነው። ዴቪም ደግሞ ያው አደራን እንደሚወጣ እና እንደሚጠብቃት ቃል ገብቶለታል ኤላ ማለት ነው። ነገር ግን ለሊ ወደ እና አዴቤት ሄዳ አዴ ያው የለችም ነበረ፣ ወደ እሷ ቤት ስላሄደች ማለት ነው። ፍቅር ግን አባራታለች። ወቶትሽን ይዘሽ ሊ ውጪ፣ ይሄ ማንም ደቀምቃሚ ስመሰብሰብ አይደለም ቤታችን ብላ ማለት ነው። እና ለለየም ያው ሻንጣዋን ይዛ መንገድ ላይ ቁጭ ብላ እያለቀሰች ነበረ። በጣም ነው የምታሳዝነው። ምክንያቱም ከዚህ በፊትም ያው ሰው ቤት ነበረ ስትሰራኝ ነበረ፣ ሰው ቤት እየሰራች ነው። እንደውም ሰውዬ በቃ ሌላ ነገር ሲፈልጋት ነው ከቤት ሮጣ የወጣችው። በዛ ምክንያት ነው ከአዴጋ የተገናኘችው ማለት ነው። እና ያው እናት አባት የላትም፣ ዘመዳውም ደግሞ እንደዚሁ ዝም ብለው ስለሆነ መሄጃ የላትም ማለት ነው። ስለዚህ አሁን ምንድን ነው የምትሆነው? ተመልሳ የሰው ቤት ልገባ ነው ወይስ? እንደገና ዞራ ዞራ ተመልሳ ወደ የላትም መለሳለች ብቻ በጣም ነው የምታሳዝነው፣ ለሊ ማለት ነው። እንዲሁም ደግሞ አዴይ ዴቭ ማኖ ኤላ ጋ ለምለም ለመጠየቅ ሄደው ነበር፣ ከዴቭ ጋር ማለት ዴቭ ደግሞ አንተ ሲቆይ ምናገር ነገር አለ ብሎ ኤላ አስከርቶ እሷን ደግሞ ምናልባት ለሊ ቤት ከመጣች እይና ጠብቂያት ብሎ ልኳት ነበር። እንግዲህ አዴይ መንገድ ላይ እየሄደች እንደዛ እንትና እነ ዳይመንድ መጥቶ ባታል ምን ሊያረጓት ነው እንግዲህ። ተገጣጥመዋሉ መንገድ ላይ ማለት ነው። ምን ሊያረጓት ነው? ምንስ ልሏት ነው የሚለው ነገር አሳስቦኛል። አዲ ማለት ነው። ቀጣ ላይ እንግዲህ ምን እንደሚሆን አብርና ያለን ግን ደግሞ በፊቱ ወይ በአፍኗት ወይ ደግሞ የሆነ ነገር ልጠይቋት ወይ ደግሞ እዛው አፍኖ ያስቀምጧት ሊሆን ይችላል ብዬ አሰብኩኝ ማለት ነው። ነገር ግን ያ ዳይማንድ ስላለ ሆነ ነገር ይፈጠራል ብዬ አላስብም። እና ገና የዴቪንም ፍቅር አልተቀበለች፣ መልስ አልሰጠች። አሁን ደግሞ እንግዲህ ንጉሥ ተብዬው ያው ያፈቅረሽ ያለው ይላት ምናልባት እሱ ደግሞ እንዳያፍናት፣ ዴቪዮም ደግሞ እዛ ሽወጥ እንዳይል። ምክንያቱም ዴቪ በጣም ይቾክላል በጣም ችኩል ነው። በጣም ማለት ነው የተረጋጋ ሰው አይደለም። ይቾክላል ለመናገርም። እንደገና ደግሞ በቃ ፍቅር ዘውኛል ምናምን እንደዚህ እየተመላለሰ ስለሚነግራት ስለሚፈጥን እንዳይደነግጥ ብ ያሰብኩኝ ላቸዋለ ውድ ቤተሰቦች፣ እንግዲህ ባርኮዜም ከድሮ ፍቅረኛ ወይም ደግሞ ከድሮ ጓደኛ ጋር ከቤት ወጥቶ ሄደዋል አሁን ፍቅርን ብቻዋ ናት። ዴቪ እና አዴ ደግሞ እንግዲህ አንድ ላይ ከሆኑ እሷም ጥያቄ ከተቀበለችው አዴ ወደፊት የቤት እመቤት የምትሆን ይመስለኛል። ሳሰቡ ሳሰቡ እኮ ነው እና የቤት እመቤት ትሆናለች ብዬ አስባለሁ። ፍቅርነት ደግሞ ወደ ጽዳት ወደ ወጥ መስራት ትመለሳለች ብዬ አስባለሁ። በነገራችን ላይ ከ ማለት ነው ሌላ ቦታ ላይ ፍቅር ምስኪን ሆነ ነው የምሰራ፣ በቃ ልክ እንደ አዴ ማለት ነው። አንዷ የፈቀረችው ሰው እህት በጣም እያሰቃያቻት ማለት ነው። አንዴ እያፈነቻት፣ አንዴ ምን እያደረገቻት፣ በቃ ማታረጋት ጉድ የለም ወታት ሰራታለች። ምግብ ማን ነው ጽዳት ትሰራለች፣ ምናምን ምናምን ነገር ና በቃ በጣም ነው የምታሰቃያት ማለት ነው። ሌላ ቦታ ላይ እና እዛ ላይ ይች የአንገት መድፋትም አለ እኮ ፍቅርዬ ተረጋጊ፣ አዴ ላይ እንደዛ ትፍጠጭ ምናምን ነገር እያልኳት እየመክርኳት ነበረ ማለት ነው። እና ይህን ይመስላል አያችሁ፣ ማሸነፍም እንዳለ መሸነፍም አለ። ስለዚህ ብቻ ፍቅርም ጎበዝ ናት፣ በጣም ጎበዝ እየሰራች ነው ማለት ነው። አዴ የምንደዛው ፍቅርም ደግሞ ያው እነ ክፉ የሚሰሩ ሰዎች እንደዚህ አይነት ክፉ የሚሆኑ ሰዎች ስለነዛ ባህሪ ከፍቅር ላይ እኔ በጣም እየተማርኩ ነው ማለት ነው። ፍቅር እየማንችን በርቺ እና አዴም ሌሎቻቸውም ጎበዞች። አሪፍ ድራማ ነው። ትምህርት ምሰጥ በቃ ሰው ራሱን የሚያይበት ነው። ምክንያቱም ይህ የሆነ ዝም ብሎ እንትን ድራማ አይደለም። በጣም አሪፍ ነው። ማንም ሰው መመለከት የሚችል ድራማ ነው። ስርዓት ያለ ድራማ ነው እና እና እላቸዋለሁ ውድ ቤተሰቦች እንግዲህ እስከሚቀጥለው ድረስ ደግሞ እንደሚፈጠር አዴ ደግሞ ምን ሊያደረጓት ነው? እነዚያ ሰዎች ያው መንገድ ላይ ይጠብቋታል። ምን ሊፈጠር ነው? ቅድም እንዳልኳቸው ሊያፍኗት ነው ወይስ የሆነ ነገር አውርቷት ሊተዋት ነው የሚለው ነገር ነው ያሳሰበኝ ማለት ነው። ለማንኛውም እንግዲህ የሚቀጥለው ላይ ምን እንደሚሆን እንደሚፈጠር አብራና ያላችኋለሁኝ። እና ውዱ ቤተሰቦቼ እናንተም ሰብ አድርጉ ድራማንም ደግሞ አዳምጡ እላችኋለሁ። ውድና የተገበራችሁ መልካም ቆይታ ይሆንላችሁ። ይህን ጊዜ በለን ባይ መልካም ጊዜ